ሰዎች ትዳር ውስጥ ሲገቡ ቀልድ አይደለም። እየገቡ ያሉበት ሕይወት የትዳር ሕይወት የሰማዕትነት ሕይወት ነው ብለናል። ተቆጥቶኛልና ትቸው ሄዳለሁ፣ አኩርፋኛለችና ትቻ ትሄዳለሁ የሚባል አይደለም። ጽኑ አእምሮን ይፈልጋል። ስህተትን መቀበል ይቅርታ ማድረግን፣ ይቅርታ መጠየቅን፣ መከባበርን፣ መዋደድን፣ የአንዱ የአንዱ ሸከም መሸከምን፣ ብዙ የሥነ ልቦና ዝግጅት ይፈልጋል። ወደዚያ ሲገባ ሰው ልንሸከም ሰው ልንጠቅም ልንጠቀም አይደለም። መጠቀምን ብቻ ፈልጎ አይደለም ሰው ትዳር መግባት ያለበት ሰውም ሊጠቅምም የሰውን ቁስሉን ሊሸከም ድካሙን ሊሸከም። አዳም ከእንቅልፉ ሲነቃ ሔዋንን አገኘ። ከዚያ በኋላ ሲያያት አንድ ነገር ተናገረ። ይቺ አለ ከስጋዬ ስጋ ከአጥንቴ አጥንት ስለሆነች ሴት ትባል አለ። ምን ማለት ይመስላችኋል? ከስጋዬ ስጋ ከአጥንቴ አጥንት ማለት አስባችሁ ታውቃላችሁ? እንደኔ አይነት ስጋ ያላት እንደኔ አይነት አጥንት ያላት ብቻ ማለት አይደለም። በብራውያን ልምድ፣ በሂብሩ በዚህ በብራውያን ቋንቋ ስጋ ማለት ደካማ ነው፣ አጥንት ማለት ደግሞ ጠንካራ ነው። የስጋዬ ስጋ የአጥንቴ አጥንት ናት ሲል እንደኔ ደካማ እንደኔም ጠንካራ ናት። ድካሜም ድካሟ ነው፣ ጥንካሬም ጥንካሬዋ ነው ማለት ነው። የባህሪ አንድነቱን የተፈጠረበትን ስነ ፍጥረት አንድነት መግለጫ ነው። ልዩነት የለበት ስነ ፍጥረት ማለት ነው። ብዙ እነዚህ ነገሮ በሚገባው ቀን አንዳንድ ሰው ትዳርን የሚፈልገው ደካማ ጎኑን ለመሸፈን ይሆናል። ይሄ የተሳሳተ ግምት ነው። አንዳንዱ ሰው ትዳርን የሚፈልገው የሌለውን ለማሟላት ይሆናል። ይሄም ትክክለኛ አይደለም። ትዳር ሁሉንም ነገር ሙሉውን ሰው መቀበል ሙሉ ራስን ለሰው አሳልፎ ለትዳር አጋር አሳልፎ መስጠት ነው። በትዳር ውስጥ ያለ ነገር በሙሉ የጋራ ነው፣ የጋራ ነው። ምንም ነገር የኔ ወይም የአንተ የሚባል አይደለም። ሁሉም የጋራ ነው። አልጋው የጋራ ነው፣ ቴሌቪዥኑ የጋራ ነው፣ ወንበሩ የጋራ ነው፣ ኩባያው የጋራ ነው፣ ብርጭቆ የጋራ ነው፣ ሁሉም የጋራ ነው። የእኛ ነው የሚባል ያንን የመቀበል ስነ ልቡና ያስፈልጋል። ትዳር ተቋም ተቋም እንደመሰረት ነው። አይሞራችን ውስጥ ዝግጅት ይፈልጋል። ከዚያ በኋላ ያሉ ማናቸውንም ሸክሞች ለመሸከም ማናቸውንም መሐላው ላይ ምንድን ነው የተቀመጠው? በድካሙ በህመሙ ከሞት እስከ ሞት ድረስ ከእሱ ጋር ልሆን ብለው ነው የሚማር መሐላ የሚገባው ይሄ ጠንካራ ስነልቦና ይፈልጋል። ቀልድ አይደለም። ወይም ደግሞ እንደው ዝም ብሎ ጊዜያዊ ነገር አይደለም። ይሄ ስነ ልቦናዊ ዝግጅት ይፈልጋል። አራተኛው ማህበራዊ ዝግጅት ነው። ትዳር የማህበረሰብ ዝቅተኛው መጀመሪያ ነው። ማህበረሰብ የሚጀምረው ከግለሰብ አይደለም። ማህበረሰብ የሚጀምረው ከሁለት ሰው ነው። ማህበረሰብ ስንል የሰዎች ህብረት፣ የሰዎች ትስስር፣ የሰዎች አንድነት የሚጀምረው ከትዳር ነው፣ ከቤተሰብ ነው፣ ከሁለት ሰዎች ነው። ስለዚህ ባለትዳሮች የማህበረሰብ አካል፣ ከግለኝነት ወጥተው ማህበራዊ ሰዎች እየሆኑ መሆኑን ማሰብ ያለብን። በአሜሪካን ሕግ ያላገባ ሰው ፕሬዚደንት አይሆንም፣ አይቻልም። ማህበራዊ ሰው መሆን አለበት። አይምሮው ከግለሰብ የወጣ ከኔ ብቻነት የወጣ ማህበራዊ ፍጡር መሆን ማህበራዊ እሳቢ ያለው ሰው መሆን አለበት። ያንን ማህበራዊ ጉዳይ እንግዲህ ትዳር ሲመጣ ለቅሶ ቤት ሄዶ የማያውቀው ለቅሶ ይመጣል። ማህበር ይገባል ሰበካ ጉባኤ ይመዘገባል። ንስሐ አባት ይያዛል። የማህበረሰብ አካል መሆን ያ ዝግጅት ያስፈልጋል። የመጨረሻው ብዙ ጊዜ አንዳንዴ እንደ ኃጢአት ሊቆጥሩት ይችላሉ አንዳንድ ሰዎች፣ አንዳንዴም ስለዚህ ሲነገር ስህተት ሊመስል ይችላል። ትዳር አንዳንድ ጊዜ የመዋለ ንዋይ የኢኮኖሚ ዝግጅትም ይፈልጋል። ባለትዳሮች የሚኖሩት አየር ላይ አይደለም። ይከራዩም፣ ይስሩም ቤት ያስፈልጋል። መኖሪያ ትዳርን የሚመሰሩ አብረው የሚኖሩበት የጋራ ሕይወታቸውን የሚኖሩበት አካባቢ ቦታ ትዳራቸውን የሚያቆዩበት ስራ ለፍቶ ጥሮ ግሮ በእግዚአብሔር ቡራኬ ለመኖር የሚያስችል ሁኔታን መፍጠርም ዝግጅትን ይፈልጋል። እነዚህ ዝግጅቶች አሁን በጣም ከጊዜው ጥበት አንጻር በዝርዝር ምን ማለት እንደሆኑ አልገባሁበትም፣ ዋና ዋናዎቹን ያነሳ ነው። በአንድ ምሳሌ ግን ትምህርቱን ልቋጭ። እቤታችሁ ስትሄዱ ስልካችሁ ላይ መጽሐፍ ቅዱስ ካላችሁ ጥሩ፣ እቤታችሁን መጽሐፍ ቅዱስ ካላችሁ ጥሩ። ከሌላችሁ በማንኛውም መንገድ ቅዱስ መጽሐፍን ይዛችሁ አንዲት ምዕራፍ ሙሉን እንድታነቡ እፈልጋለሁ። ኦሪት ዘፍጥረት ምዕራፍ 24 ኦሪት ዘፍጥረት ስንታልኳችሁ፣ ኦሪት ዘፍጥረት ምዕራፍ ምዕራፍ 24 ምዕራፍ 24 እንድታነቡ አብርሃም አረጀ ብሎ ይጀምራል። ሸመገለ አብርሃም፣ ደከመ። ስለ አብርሃምና ስለ ልጁ ይስሐቅ ነው ታሪኩ። ምን ማለት እንደሆነ አሁን የነገርኳችሁ ነገር ምን ማለት እንደሆነ በሚገባ ስለሚነግረን ነው። ሌላ ብዙ ምስጢርም ታገኛላችሁ። አብርሃም አረጄ ባለሟሉን ጠራና፣ እንግዲህ አንድ ነገር ላዝህ ነው። ልጄ በቅቷል፣ ለትዳር ደርሷል አለ። ይስሐቅን። አያችሁ ምን ማለት ነው? ይስሐቅ ለአቅም አዳም ደረሰ ምኑን አየ ማለት ነው አብርሃም አካላዊ ዝግጅቱ የሞላ የደረሰ መሆኑን አብርሃም አረጋገጠ እስከሚያረጅ ድረስ ለምን ጠበቀ አብርሃም ይስሐቅን ለመዳር አብርሃም እስኪያረጅ ድረስ ለምን ጠበቀ የይስሐቅ ዕድሜ ምን እስኪሆን ድረስ ትዳርን ለመሸከም ትዳርን ለመምራት ሙሉ እስኪሆን ድረስ አብርሃም አረጄ አረጄ የምትለው ቃል ሆን ብላ የገባች ናት እድሜን ለመግለጽ ነው። ስለዚህ ያንን ባለሟሉን ጠራና እንዲህ አለው፣ ሂድና ከነዚህ እኔ ካለሁባቸው ሰዎች ወገን ሳይሆን ከራሴ ወገኖች ሂድና ለልጄ ሚስት ፈልግ አለው። ለምንድን ነው ይሄን ያለው መሰላችሁ? አብርሃም የሚኖርበት አካባቢ የነበሩ ከነአናውያን እና ሜዶን የሚባሉ ሰዎች እግዚአብሔርን አያውቁም። የሚያመልኩት ብዙ አማልክትን ነው ስለዚህ አብርሃም ምን ፈለገ? እግዚአብሔርን የሚፈራ ሰው ካለበት ቦታ ሃይማኖት ካለው የሃይማኖት ዝግጅት አላልኳችሁ? ሁለተኛው ምንድን ነው ያልኩት? የሃይማኖት መንፈሳዊ ዝግጅት። አብርሃም ምን ፈለገ? እግዚአብሔርን የማታመልክ ልጅ የልጁ ሚስት እንድትሆን አልፈለገም። እግዚአብሔርን ከማያውቁ ሰዎች ለልጁ እጮኛ ማምጣት አልፈለገም። ማልልኝ አለው። ተመልከቱ፣ ከእነሱ እንዳታመጣ ውበታቸው ቢያምርህ ሰውነታቸው ቁመናቸው ደስ ይብልህ፣ ላይ ለይስሐቅማ ለጌታዬ ለአብርሃም ልጅ የምትሆነው ይችነች ብለህ ብለ ሃይማኖቷ ጠማማ የሆነ እግዚአብሔርን የማታውቅ ቤተሰብ ያላት አምጥተህ አምልኮቱን የእግዚአብሔርን እግዚአብሔር የገባልኝን ቃል ኪዳን እንዳታበላሽ፣ ሄደህ ከራሴ ወገን ሩቅ አገር ሄዶ እግዚአብሔርን ከሚያውቅ ቤተሰብ ሚስት እንዲያመጣ። ይሄ መንፈሳዊ ሃይማኖታዊ ዝግጅት ያልኳችሁ ያሎሌ በአብርሃም ጉልበት ስር ምሎ ለልጁ አባት እንግዲህ ያንተ ጸሎት ትርዳኝ፣ ብሎ አያችሁ፣ ጸሎትክ ትርዳኝ ብሎ ሩቅ አገር ሄደ። በታማኝነት ለይስሐቅ ሚስት ሊፈልግ፣ ለጌታው ልጅ ለአብርሃም ልጅ ሚስት ሊፈልግ ሩቅ አገር ሄደ ሄደ። አንድ ከተማ ያ የተባለበት ቦታ ደረሰ። እግዚአብሔርን የሚያውቅ የአብርሃም ቤተሰብ ወዳለበት የእምነት ቤተሰብ ወዳለበት እዚያ ሲደርስ አሁንም ዝም ብሎ መንገድ ላይ ቆሞ ደስ የሚሉ ሴቶችን አልፈለገም። ምን አደረገ መሰላቸው? የሄደው የት ነው? የውሃ ጉድጓድ ቦታ ሄደ፣ ውሃ፣ ሴቶች ልጆች ውሃ የሚቀዱበት ቦታ። የዚህ ምሳሌ በኋላ ነግራቸዋለሁ፣ ግን ዋናው ምንድን ነው? እዚያ ቦታ ላይ ቆመና ጸሎት አደረገ። አሁን መንፈሳዊን አልጨረስኩ የአብርሃም ሎሌ የአብርሃም ባለሟል እግዚአብሔርን ጠየቀ። ምን ብሎ ተሳለ፣ መጠየቁች አይደለም ስዕለትንም ተሳለ፣ ጥብቅ ጸሎትን ጸለየ። እግዚአብሔር አምላኬ ሆይ፣ የጌታዬ አምላክ ሆይ፣ አንተ ከኔ ከአባቴ ከጌታዬ ከአብርሃም ጋር እንዳለ ከእኔም ጋር ዛሬ ሁን፣ ለጌታዬ የምትሆነውን ልጅ ዛሬ ምረጣለ። መንፈሳዊ ዝግጅት ማለት ይሄ ነው። ትዳር አባታችን መካከላችን ተገኝተዋል። አያችሁ ዝም ብሎ በእኛ ይሄ ሩቅ መንሲ በሆነው አይን ተመልክተን አፍንጫዋ፣ ቁመኗ፣ እንደው ጡንቻው፣ ወገቡ ብለን አይደለም። ጸሎት ይፈልጋል። ሃይማኖታዊ ዝግጅት ማለት ይሄ ነው። ይሄ ሰውዬ ገና ለሚመጣው ነገር ቁጭ ብሎ እዚያ ቦታውን መርጦ ጥሩ ቦታ መርጦ ሴቶች ልጆች የሚዘዋወሩበት አደባባይ ላይ አልሄደም። ዳንኪራ ወደሚመታበት ዳንስ ቤት አልሄደም። ውሃ ቦታ ላይ ሄደ። ለምን ውሃ ቦታ ላይ የሄደው ሶስት ምክንያት አለው። አንደኛ ውሃ ሊቀዱ የሚመጡ ሴቶች ለአቅመ ለአቅመ ሔዋን የደረሱ ልጆች ናቸው። አለበለዚያ ትናንሽ ልጆች ውሃ ይቀዱ ወገባቸው አይችልም። አያችሁ እድሜንም እንዴት አድርጎ እንደመርጥ እንዳየ ማለት ነው። ሁለተኛ ውሃ ሊቀዱ የሚመጡ ልጆች ለቤተሰባቸው የሚታዘዙ ልጆች ናቸው፣ ጥሩ ልጆች ናቸው የሚያገለግሉ ልጆች ናቸው። ሶስተኛው በውሃ አቀዳዳቸው ሁኔታ ላይ ተመርኩዞ የሚጠይቀው ፈተና ስላለ ነው። ስለቱ እንዲህ ብዬ ተሳልኩኛል፣ ጌታዬ አምላኬ ሆይ ውሃ ሊቀዱ ከሚመጡ ሴቶች ውስጥ ውሃ ስጭኝ የምላት ቀድተው ሲመለሱ፣ ይሄ ሁሉ በጣም ምስጢር አለው። ውሃ ስጭኝ የምላት እሺ ብላ የሞላ እንሰራዋን አዘም ብላ ውሃ የምትሰጠኝ እኔን ብቻ ሳይሆን ደግሞ ለግመሌም የምታጠጣ፣ ግመሉም ጠምቶታል ብላ አስባ ለግመሌም የምታጠጣ፣ እሷ የጌታ የሚስትትውን ብሎ ስለተሳል ይሄ ሁሉ መስፈርት ነው። አያችሁ፣ ዝግጅት ነው። ይሄ ሁሉ ዝግጅት ነው። ለእኔ የምታጠጣኝ፣ ለምንድን ነው ለግመሉ ያለው አስተዋይነቷል። እሱ ከጠማው ግመሉም ይጠመዋል ብላ የምታስተውል፣ እሱ ካራበው ግመሉም ያስፈልገዋል ብላ ምትል፣ እንደገና የሞላን ስራዋን ዝቅ አድርጋ እምታጠጣ ማለት ምን ማለት፣ ጎዶሎን ስራ ቤት አይሄድም። ለእሱ ካጠጣች በኋላ ተመልሳ ትሞላለች። ያልተሞላ ስራና ያልተማረ ሰው ለሸክም ይከብዳል ይላሉ መምህራ ካለው እንደ እንተ ያልተሞላን ስራ እየተወዛወዘ ወገብ ይፈልጣል፣ ወገብ ይልጣል። ያልተማረ ሰውም እንደዚያ ነው ይላሉ። ይሄ ባህል ስላለ ያልተሞላን ስራ ይዞ ስለማይኬድ ተመልሳ የምትሄድ ልጅ እቺ በጣም ብርቱ ልጅ ናት። ይህን ብርታት አይቶ ይህ ዝግጅት ነው። ከዚያ በኋላ ያን ካደረገ በኋላ እንዳለው ሆነለት። እንዳለው ሲሆን ደግሞ ዝም ብሎ በቃ አገኘሁ ብሎ ይዞ አልሄደም። አገኘሁ ብሎ ይዞ አልሄደም። ቤተሰቦችሽ ጋር ውሰጂኝ፣ ቤተሰቦችሽን አስተዋውቂኝ። አያችሁ፣ ይሄ ሁሉ ማህበራዊ ያልኳችሁ ዝግጅት ነው። የቤተሰብ ፈቃድ፣ የልጆች ፈቃድ፣ ያ ሁሉ